ሰናልባው ፍቅር ጠብቆኝ በስስት አድርጎኛልና መንገዴን እንዳልስት። በእርግጥ ላንተ የሚዘፈን ምንም ሙዚቃ የለም። አልተዘፈነልኝም። ጋና ስለ ግጥም እና ዜማ ማለት ነሽ? አሌክስ ምናጠናነ አለል አንዲ እንዴ፣ ብቻ አይ፣ ትንሽ ብቻ። ጌታን ጊዜ አልፈጀብህ፣ አምስት ደቂቃ ብቻ። ሰላም ፋሚሊ፣ እንዴት ናችሁ? አለን እግዚአብሔር ይመስገን፣ ደህና ነኝ። እናንተ እንዴት ናችሁልኝ? ያው እንግዲህ ታውቃላችሁ፣ እኔ ካሜራ አልወድም፣ ግን ቢሆንም ዛሬ አሌክሶን ይቅርታ መጠየቅ ስላለብኝ ባለፈው እንዳጠፋችሁ ምን እንዳደረኩ አይታችሁኛል። ነገር አድርግ ያለውና አሌክሶን ያው እንግዲህ በጣም ስላስቀያኝኩት ይቅርታ ለመጠየቅ ነው የመጣሁትኝ። ያው በጣም ለአዋራው ሞክሬ ነበር፣ በደንብ ለአዋራው ብዙ ነገሮችን ለአዋራው ፈልጌ ግን መንገዶችን በሙሉ እየዘጋብኝ ስላስቸገረኝ ያው አሁን ሰፈሩ ደርሼ ግቢው አካባቢ ነኝ። እና እንግዲህ ምን እንደሚለኝ አላቅም። በእርግጥ ማለት አጥፍቻ አጥፍቻለሁ እንደዛ ማድረግ አልነበረብኝም፣ ነበር ስሜቱ ላይ በጣም ብዙ ነገሮችን ሳድርጌበት አለሁ። ብዙ ነገር ብየዋለሁ፣ አስከፍቼዋለሁ፣ ምናምን ነገር ግን ያው ዛሬ ላይ ጥፋት የገብቶኝ ቅርታ ለመጠየቅ ነው እዚህ የመጣሁትም። አላቅ ምን እንደሚለ ምልለኝ እንደሚችል እኔም አላቅም። በእርግጥ ግን ያው አሁን ግቢ ደርሰናል። እስኪ አንኳኩተን የሚለውን ነገር እናያለን። አብረን ተከተሉኝ። ሰላም ነው፣ አባት ደህና ነህ አባዬ? አሌክስ ይኖራል? እስኪ አንዴ ይጥራልኝ። ሰው ይጠራህ ነው በልልኝ። እሺ። እንዴት እንደፈራ እየመጣ ነው ይመስለኛል፣ እያየሁት ነው። አሌክስ ደህና ነህ አለል አንዴ እናውራ። ምን ብቻ አይ ትንሽ ብቻ ጌታ ጊዜ ጊዜ አልፈጅብህም፣ አምስት ደቂቃ ብቻ ና ትንሹ ዝጋ ተናነ ካሜራ ስትያት ነበር። እንዴት ዛሬ ካሜራ ለአንተ የማልሆነው ነገር የለም ታውቃለህ። አይ እንደዛ ሳይሆን ያው ካሜራ አልወድም። በእርግጥ ግን ያው ዛሬ አንተ ይቅርታ መጠየቅ ስላለብኝ ነው እንጂ ካሜራ እንደማልወድ አንተም ታውቃለህ። ያው ስላጠፋሁ አሁን ይቅርታ ለመጠየቅ ያቀል ይቅርታው ግን አልረፈደም። አውቃለሁ እኮ አውቃለሁ። ማለት አስደብሬ ሊሆን ይችላል። አስደብሬ ያለውም ሊሆን ይችላል። ሳይሆን አስደብሬ ያለውም በጣም ጉርተሽ ነኝ ሳምሮ እየታቂያለሽ። እኔ ከሰውነት ጎዳና ነው ወጣሁት። ማለት እኔ አጣለው እኮ ይገባኛል። አስደብሬ ያለው ብዙ ነገር ምን ሀላቃለው፣ ወይ በስሜት ላይ ብዙ ነገሮችን አድርጌያለሁ። ግን ያው ያ ሁሉ ነገር አልፏልኝ እና አሁን ላይ ደግሞ የቅርታ የምንጠይቅ ነገሮችን ተረርታ፣ ቢያንስ እንኳን አብረን መቀጠል የምንችልበት ሁኔታ ካለ እሱ ማመቻቸት እንድንችል ብዬ ነው ማለት ነው። ገብቶኛል። ግን እኔ የዛን ሰዓት ጓደኛዬ ቀጥሮኝ ሲሄድ ይሄ ነገር ይፈጠራም፣ ብዬ አላሰብኩም ነበር። ይልቅ አንቺን በዚህ ቁሚ ከማናገር ይልቅ ጓደኛዬ ጆ በጣም ይቅርታ ባደረግኩ ነገር በጣም ይቅርታ፣ እሱም ነው ይቅርታ ማለት ነው የምፈልገው። ገብቶሻል? ይሄ ነገር ምን ያመጣል ነገር ብለሽ እንኳን አታስቢም። ትንሽ ምን ብዬ ልነግር እንደምችል አላውቅም። አቃለሁኝ ማለት እንደዛ ማድረግ አልነበረብኝም ነበር። በጣም አጥፍቻለሁ፣ ይቅር ይገባኛል እኮ ግን ሁሉ ነገር ደግሞ አስተካክለን እንደ አዲስ መሄድ እንድንችል አብረን መሆን እንድንችል ነገሮች ማስተካከል ከቻልን ብዬ ነው እዚህ ድረስ የመጣሁት እኮ ነው። በዛን ሰዓት ቀን ለሊት ስጨቀጭቅሽ ማለት ነው። ይሄ ልጅ የሆነ ነገር ራሱን ቀረቤ ብር እንደው ይሻላል ብለን ያንን ልጅ ሳምሪ ታውቂያለሽ። አንቺ ሲጀመር ፍቅር አይገባሽም። ፍቅር ምን እንደሆነ እንኳን ታውቂያለሽ? ስለማቅኩን አለ ዚህ መጥቼ ለአራ አሌክሳንት ያልገባ ነገር አለ። ምንም ቢሆን እኮ ኔ ሴት ነኝ አይደል? አንተን ሳልፈትንህና ቀጥታ ዝም ብዬ ወደ ፍቅር ዓለም ውስጥ ብገባን ይጎዳለሁን? እኮ ያኮ ገብቶኛል። የወንድ ልጅ ባህሪ ደግሞ በጣም ብዙ ነው። አንተ ጌታን የምሪን ነው፣ ለዛ ነው ሳምሪ። እኔ እኮ ይህን ነገር እኮ ሳልረዳሽ ቀርች እኳ አለም ግን ደግሞ ቢሆንም እኮ ያን ሰው እስከ ማምጣት እስከማምጣት ድረስ ምን አደረሰሽ? በቃ እኔ እኮ የሳጋ ኮ ስትገናኙ እኮ የሆነ ፍሬ ያለው ነገር የምናወራ መስሎኝ እኮ ነው። ገብቶሻል። በዛን ሰዓት እኮ ሌላ ነገር እኮ ሌላ ጠብ አፈራን እኮ እኔ በአንቺ ፍቅር መጎዳት አልፎ እኮ ሌላ ጠብ እኳ አፈራሁኝ። እሱ ነው ይገባኛል፣ ግን ቢሆንም እኮ እኔ አንተን እንዴት አድርጌ ማረጋገጥ ትችላለሁ ስለነበረ ስሜት መጀመሪያ አንዳንድ ጊዜ ለእኔ የምን ያክል ርቀት መሄድ እንደምትችል አሳይተኛል። ታውቂያለሽ፣ እኔ እንደዛማ የምሆነው እኮ ሰላም ማፈቅደሽ ነው። ሳምሪ አቃል ይሄንም ይሁን አንድ ቀን እንኳን አትረጅም ነበር እንዴ? እኮ ረዳሃለሁ፣ ተረድቻለሁም ሲጀመርም እኮ ተረድቻለሁ። ታቃለ እሺ በቃ ላይ እንሄድና እናወራለን። ልብስ ልቀይርናል እንዳል ልጠብቅ ትመጣለህ? እመጣለሁ። እሺ፣ እሺ። ሰላም ቤተሰብ ሰብ እንዴት ናችሁ? አለን ይመስገን ነው ያው ቅድም እንዳያችሁት ልብስ ዳራ ባርጌሉ ብሎ ነገር ነበረና፣ አሁን መተነን እዚህ ቦታ ላይ ነን። እንዴት ነው ቦታ ወጥ ደስ ይላል። እና ያው እንግዲህ አሌክስ ወጋ ትንሽ ተነጋግረን ነገር ላይም እያወራ ነበር እዚህ እስከ ምዳሽ ድረስ እያወራ ነበርና ያው ነገሮችን ለማስተካከል ብዙ ነገሮች ነገሮችን አውርትና ለፋሚሊም ይቅርታ በይልኝ ብሎኛል። ሁላችሁም ፋሚሊ፣ የምታዩን የምትከታተሉን፣ በሙሉ እጅግ በጣም ይቅርታ እንደዚህ ማድረግ ስላልነበረብኝም ነበር አውቃለሁ፣ ይገባኛል ግን ያው አጥፍቻ አጥፍቻለሁ እና በጣም ይቅርታ ነው ልል የምችለው። ከዚህ በላይ ምንም የምለው ነገር አይኖረኝም። ልቀጫልሽ እያለ ነው እዚህ ጋር። እሺ የፈለግከው እንቀጣለ ያምር ምን ልቀጣለ እስኪንቀረ ያው በመጀመሪያ ቤተሰብ ያው የሚፈጠረው ችግር እጆዬ በጣም ይቅርታ። በመጀመሪያ እጆዬ በጣም በጣም ይቅርታ። እኔ ይቅርታ ልፈልጋለሁ። በሆነችእዚህ የምር እንደዚህ ይፈጠራል ብዬ አልጠበኩም ነበር። አዎ አይ ምን መስልሽ ሳምሪዬ፣ እኔ በጣም ስለማፈቅርሽ ማፈቅርሽ ነው እንደዚህ የጠበኩሽ ምን ያልኩሽ ገብቶሻና፣ እኔን እየጎዳሽኝ ሁላ እንኳን ራሱ ዝም ብ ሁሌ ቤትሽ የምመጣው ሁሌ የማገኝሽ ምናምን በቃ የእኔ እንደምኮኝ ስለማስብ ምናምን ነው ያን። ግን አንቺ ደግሞ ይሆነ ማለት እኔ ገብቶሽም ይሁን ምንም ይሁን ምን ብዬ ልንገርሽ፣ በቃ ሳምሪ ከምር ያሳለፍኩ ጊዜ በጣም ከባድ ነው ሳምሪ። እና አንዳንድ ጊዜ ሰውን ምንድን ነው በእንደዚህ አይነት ነገር ፈትኝ የኔ ያደርጋለሁ ምናምን ብላችሁ ስታስቡ ያ ሰውም ደግሞ ሊያጣው ይችላለሁ ምናምን ብላችሁም ያንንም እሰቡ። ማለት ቤተሰብ ለሁላችንም ነው። እና አንዳንድ ጊዜ የሆነ ሰውን ሰውን ፈትነን ለግል ያደርጋለሁ ምናምን ስንል በመሀል ላይ የሚገጥመንን ነገር አናቅም። እኔ በጣም ስለማፈቅረና ሳምሪዬን ለዚህ ያበቃና፣ እኔ ሌላ ምንም ነገር ላችኋለሁ። አዎ ልክ ነው። ያው እንግዲህ ፋሚሊዎች ሁላችሁም ይቅርታ ብያለሁኝ። መቀጣት ያለብኝ እንግዲህ ምን እንደሆነ አላውቅም። እስኪ ንገረኝ፣ ምን ልቀጣ? ቤተሰብ ምን ምን ቢሆን ደስ ይላችኋል? በመጀመሪያ እናንተን ይቅርታ እንድትልኝ ነው የምፈልገው። ከዛ በመቀጠል ግን የሆነ ሰው ምን አለኝ መሰላችሁ እንዲህ እናንተ ግን የሶሻል ሚዲያ ሰዎች በቃ መርጣችሁ ነው እንትን የምትሉት፣ ምናምን ልጅቱ እኮ ድምፃዊ ናት ምናምን ነገር፣ ለካ በዛው ላችሁ ነው ምናምን ነገር ምናምን አለኝ። እና እኔ ዘፈን የሆነው ሁ ለምን አላውቅም። ና እስኪ አንድ ብዘፍ እንኝ ግን እኮ አይባልም፣ ቅጣት ቅጣት ነው። እና ቤተሰብ ምን ትላላችሁ? እሺ ተስማምቻለሁ እንግዲህ። በዚህ የምላራሱ ካለፍክ ጥሩ ነገር ነው፣ ለእኔ ቀላል ነው ማድረግ ስለምችለው እንድንማማ ነገር እኮ ለወደፊት እኮ ራሳችን የተራረምን እኮ የምንዘልቀው ነው። ግን እስሳ ልክ ነው እና ከአሁኑ ግን የሆነ ማለት ብዬ ነገር ችግሬን ዘፍን ዘፍንልሃለሁ እሱ በቃ ልስፈንልህና ያው እኔ በእርግጥ አንተ የሚዘፈን ምንም ሙዚቃ የለም፣ አልተዘፈንልን ገና። ስለግጥም እና ዜማ ማለት ነሽ? እሺ፣ የዳዊት ጽጌን እልስፈንልንና ያው ወሰናልባው ፍቅር ጠብቆኝ በስስት አድርጎኛልና

ውዴ ውዴ ከንተርቆ ናይ ችልም ሆዴ አሌክስ፣ በቃም በቀኝ ስላልተዘጋጀን ነው እንጂ በደንብ ዘፍንል ነበር። የምር በሌላ ቀን በሰፊውን እና ያው ቤተሰብ፣ ድምፅ አነስ እንዴት አያችሁልኝ? ሳምሪዬ ነው አንተስ አንተስ እንዴት አያ እኔ በጣም ተመችቶኛል። ከምር ያው ማለት እስከዛሬውን እንትሎችን ሁላ ነው ያረመችልኝ በትንሽ ነገር እና ሳምሪዬ እንግዲህ ለወደፊት ጥሩ ጥሩ ነገር ትጠብቃላችሁ። ያው አሁን ላይ የመሸ ሰራው ነው፣ እኛም ወደ ቤት እንሂድ። በሌላ ቪዲዮ እስከምንገናኝ ድረስ ቻለን፣ ሰንብት። አይዋት ላይክስ ሸር ሰብስክራይብ በማድረግ የአይዋት ቤተሰቦች የሰርግ ቪዲዮ ምን ነው አለቅልን ምናምን ለምትሉኝ፣ ያው ከዛሬ ጀምሮ ሳምሪኝ ካገኘውማ አለቅላችኋለሁኝ። እንዳታስቡ እኔ ነበርኩ እንዲህ አንቺ ነበር ሻሽኝ። ያው የእሷ ነበረው ብዙ ጊዜ እሷ ላይ ነበር የማደርገውና ያለውን ነገር ቪዲዮም ለመስራት አልተመቸኝም ነበር። አሁን ላይ እንግዲህ ለቅላችኋለሁ። በያላችሁበት ቻል ሰንብት፣ ዋቲ ቤተሰብ፣ እንወዳችኋል። የምት ነገር አለች አዎ እንግዲህ እንዳላችሁ እሱ እንዳለው ነው። አይዋቲን ተከታተሉት፣ ተወድታላችሁ። አሪፍ ምርጫ ነው። ባህላችን በደንብ የሚያሳውቅ ነገር ነው። ባህላ አዘል ስለሆነ እኔ ጣው የምቸኝና ያው እንግዲህ በዚህ በዚህ ላይ በዚህ ላይ ያልነገርኳችሁ እስካሁን ያላነሳነው ነገር እህቷ የእህቷ ነገር በስልክ ስታወራኝ ነበር። ይህን ነገር ስታይ መጀመሪያ ማክሪያት ነበር ምናምን ነገር ብላኝ እኔ አላወቅኩም ነበረ በዚህ ላይ እንግዲህ በጣም በጣም ይቅርታ እህትሽ ተወዳጅ ልኝና ምንም ማድረግ አልችልም። አንቺ የምታስተላልፊ ነገር ነው እያወራሽ ስለሆነ ምንም አት ሰነኒ በስልክ እናወራለን። ችግር የለም እና በጣም ይቅርታ ቤተሰብ። እንግዲህ በያላችሁበት ቸርን ሰንበት መልካም ቆይታ ባይ፣ እንገዲ ሁላችሁ